ኢትዮጵያ ውስጥ ከአንድ ሚሊየን ብር በታች ብር በታች መኪና ከመፈለግ የኖ መርከብን ፈልጎ ማግኘት ይሻላል ይላሉ ብዙዎች። መሬት ላይ ስትመጡ ግን በጣም ብዙ መኪናዎች ከአንድ ሚሊየን ብር በታች ብር ይገኛሉ። ዛሬ አንዱን መኪና ላመለከታችሁ እዚህ ነኝ። ሱዙኪ ኤቭሪ። ምንም እንኳን መኪናዋ ህንዳዊ ብትሆንም ህንድ ፊልም አይታ የምታቅ አይመስለኝም። ስትመለከቷት ምንም የተካበደ ነገር የላትም። ብዙ ሰዎች ስለ መኪናዋ ሲናገሩ ወይም ነርቷ ሲመሰክሩ አንድ የሚያነሱት ነገር አለ። መኪናዋ ጉልበት የላትም እውነታቸውን ነው መኪናዋ ጉልበት የላትም እንዲኖራትም ተደርጋ አልተሰራችም ምክንያቱም ርካሽ የምትባል መኪና ስለሆነች ከዋጋዋ አንጻር ሲታይ መኪናዋ በጣም ርካሽ ናት ከዋጋዋ አንጻር ሲታይ እንደውም መኪናዋ በጣም ብዙ አገልግሎት ለኢትዮጵያ ሰጥታለች በሌላው ዓለም ሁሉም ነገር በከፈልከው ልክ ነው ከኢትዮጵያ በስተቀር ምንም እንኳን መኪናዋ ኢትዮጵያ ስትገባ የሚሊዮነር ያክል አቅም ብትፈልግም በእርግጥም መኪናዋ የደሃ መኪና ናት። በህንድ ይህች መኪና የመጨረሻ ርካሽ የምትባል መኪና ናት። ኢትዮጵያ ውስጥም ስትመጡ ያላትን ዋጋ ስታጣሩ አሉ ከሚባሉት ርካሽ መኪኖች ውስጥ የምትመደብ ናት። አገዛዙንና አኳኋኑን ካለማወቅ ነው እንጂ ይህች መኪና በኢትዮጵያ ውስጥ ከሚሊየን ብር በታች ትገኛለች። ኢትዮጵያ ውስጥ ርካሽ መኪና የለም የሚለው ሀሳብ ቢያስማማንም፣ እኔ ግን ዛሬ ይህችን መኪና እንዴት አድርጋችሁ ከሚሊየን ብር በታች እንደምታገኘዋት ላሳያችሁ እዚህ ተገኝቻለሁ። ሰላም! የተከበራችሁ የቻናል ቤተሰቦች ሰዎች እንደምሰነበታችሁ፣ እኔ ጆርናሊስት ጎሳ ነኝ። እንደ ተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ፣ ላይክ ሰብስክራይብ አድርጉ። ስለመኪና መኪና ማወቅና መከታተል የምትፈልጉ ከሆነ የደውል ምልክቷን ተጫኑ። እኔ በትጋት ለእናንተ ምርጥ ምርጥ መረጃ ይዤላችሁ መጣለሁ። እናንተም በትጋት ላይክ አድርጉ። ሱዙኪ ኤቭሪ ልክ እንደ ስሟ ለሁሉም ሰው በርካሽ ለመድረስ ታሰበ የተሰራች መኪና ናት። እንደ ኤውሮፓውያን አቆጣጠር ከ1982 ጀምሮ እስካሁን እየተመረተች ነው፣ ለ43 ዓመታት እየተመረተች ነው። በዚህ ብቻ ተቀባይነቷን ማረጋገጥ ይቻላል። የተከበራችሁ የቻናል ቤተሰቦች ስለዚህች መኪና የምነግራችሁ ነገር ሙሉ እንዲሆን ምርጥ አድርጌ ቅምም አድርጌ የዚህችን መኪና ስፔስፊኬሽን አስቀድሜ ልንገራችሁና ወደ መጨረሻ አካባቢ ደግሞ ዋጋውን እንዴት አድርጋችሁ ርካሽ አድርጋችሁ ልትገዙት እንደምትችሉ አሳያችኋለሁ። የተከበራችሁ የቻናሌ ቤተሰቦች እንግዲህ እንደነገርኳችሁ አሁን ወደ ስፔሲፊኬሽኑ በደንብ አድርጌ ጠለቅ ብዬ ገባለሁ። ቦዲ ታይፓ ማይክሮቫን የምትባል ሲሆን ዳይሜንሽኗ ርዝመቷ በመጀመሪያ ርዝመቷን ስነግራችሁ 3395 ሚሜ ሲሆን ስፋቷ ደግሞ 1475 ስፋት አላት። ቁመቷ ደግሞ 1895 ሚሜ ሲሆን ከመሬት ያላት ከፍታ ከ150 እስከ 165 ሚሜ ክሊራንስ አላት ማለት ነው። ይህም ማለት እንደ የትሪም ሌብሉ፣ እንደ የልዩነቱ፣ እንደ ዓመተ ምሕረቱ የተለያየ ስለሚሆን ነው ከ150 እስከ 165 ሚሜ ያልኳችሁ ማለት ነው። ሌላኛው ዲስፕላስመንት ወይም ሲሲ ዋንስ ነግራችሁ ከ658 ሲሲ ጀምሮ ይህቺ መኪና አቅም አላት ማለት ነው። ትራንስሚሽኗ በአውቶማቲክ እና በማንዋል ያላት ሲሆን ሆርስ ፓወሯ ከ48 ሆርስ ፓወር እስከ 64 ሆርስ ፓወር ድረስ ልዩነቶች ሊኖሩም እንግዲህ የመጨረሻው እስከ 64 ኤችፒ አቅም ወይም አመንጨት ትችላለች ማለት ነው። ቶርኳን ስንመለከት ከ62 እስከ 95 ኒውተን ሜትር አቅም ያላ ሲሆን ቦት ስፔሷ ወይም የመጫን አቅሟ ደግሞ 400 ሊትር ያክል የመጫን ስፔስ አላት ማለት ነው። እቺ መኪና ኪዩብ ዌቷ ደግሞ ከ850 እስከ 960 ኪሎግራም ሲሆን ፊውል ታይፓ ደግሞ ፔትሮል የምትባል ከ10 እስከ 21 ኪሎ ሜትር በሊትር መጓዝ የምትችል ምርጥ መኪና ናት። በተለይም ኢትዮጵያ ውስጥ ደግሞ ለካርጎነት አብዛኛው ሰው ይጠቀማታል። አንዳንዶችም ደግሞ ለራይድ የሚጠቀሙባት አሉ። ፈረስን ብሩት ራይድ እንግዲህ በአዲስ አበባ ውስጥ በብዛት እንመለከታታለን። እቺ መኪና እንግዲህ ፊውል ታንክ ካፓሲቲዋን ስንመለከት ከ37 እስከ 40 ሊትር አቅም ያላት ሲሆን ይህም ማለት እንግዲህ በግልጽ ስነግራችሁ 37 ሊትር እንኳን አቅም ቢኖራት የ37 ሊትር በ19 ሊትር እንኳን አማካኝ ብንወስደው ማለት ነው። በሊትር 19 ኪሎ ሜትር እንኳን ተጓዘች ብለን ብናስብ በአማካኝ 37 ሲባዛ በ19 አድርገን ቶታሊ ፉል አድርገ ነው ፊውል ታንኩን ፉል አድርገን እንግዲህ ምን ያህል መጓዝ እንችላለን? እስከ 700 ኪሎ ሜትር መጓዝ ትችላላችሁ ማለት ነው። እቺ በጣም ርካሽ የምትባለው መኪና እንግዲህ ሬንጇ 700 ኪሎ ሜትር መሄድ ትችላለች፣ አንዴ ፊውል ታንኩን ፉል አድርጋችሁ ማለት ነው። ስለዚህ ረዘም ያለ ሬንጅ ያላት መኪና ናት። ሴቲንግ ካፓሲቲ የሚለውን ወይም የመጫን አቅሟን ስንመለከት ከ4 ሰው እስከ 5 ሰው የመጫን አቅም አላት። እስከ ሰባት ሰውም እንግዲህ እንደ ሁኔታው ልዩነት ሊኖረው ይችላል። ቶፕ ስፒዷን ስንመለከት 140 ኪሎ ሜትር ፐር ሀውር መጓዝ ትችላለች እቺ ይሄ መኪና ማለት ነው። በጣም ሰፋ ያለ ነው። ታይር ሳይዟ 145 በ80 በ1412 የሚባልላት ሲሆን በአጠቃላይ ኢንጂኗንም የተወሰኑትን ሪቪዎች አሁን ሰጥቻቸዋለሁ ከ ኢንጅል ልጀምርላችሁ። በደንብ ዴብዝ እየገባው ማለት ነው። ሲሲዋ እንግዲህ 658 ብያችኋለሁ። ነምበር ኦፍ ሲሊንደሯ ደግሞ ባለ ሶስት ሲሊንደር ናት። ድራይቭ ትሬኗ ደግሞ ሬድ ዊል ድራይቭ የሚባል ነው። ሲሊንደር ኮንፊግሬሽኗ ኢንላይን ፔትሮል የምትባል ይህች መኪና ሆርሶ ፓወሯ እንግዲህ 49 ኤችፒ። ቅድም ሌሎችም አማራጮች እንዳሉ ነግሬያችኋለሁ። በ5700 አርፒኤም ናት ማለት ነው። ሌላኛው ቶርኳ ነው። ቶርኳ ቅድም እንደነገርኳችሁ በ62 ኒውተን ሜትሩ ብንወስደው 3500 አርፒኤም አላት ማለት ነው። ቫልቭ ፐር ሲሊንደር አራት ቫልቮች አሏት ይህች መኪና ማለት ነው። ሌላኛው ጉዳይ ትራንስሚሽኗ ነው። ትራንስሚሽኗ ይች መኪና አውቶማቲክም አላት ማኗልም አላት ግን በአውቶማቲክ ጊርቦክስ 5 ስፒድ የሆነ አውቶማቲክ ትራንስሚሽን ተገጥሞላታል ማለት ነው። ሌላኛው ስትሪንግ ሲስተሟን እንመልከት። ስትሪንግ ሲስተሟ ራክ ኤንድ ፒኒየን የሚባል ሲሆን የሲስተም በሌሎች በተለያዩ ውድ በሚባሉ መኪኖች ጭምር እንግዲህ ይህ ሲስተም ተካቷል ማለት ነው። ሚኒመም ተርኒንግ ራዲየሷን ስንመለከት 4.1 ሜትር ሲሆን በኤሌክትሪክ ፓወር አሲስተድ የሆነች መኪና ናት ማለት ነው። ከሰስፔንሽን ሲስተም ጋር የሚካትተው ለምሳሌ የብሬክ ሲስተምም እዚህ ውስጥ ማካተት እንችላለን። ፍሮንት ብሬኳ ዲስክ የተገጠመላት ሲሆን የኋለኛው ደግሞ ድረም ብሬክ የተገጠመላት ነው። እንግዲህ ልዩነቶች አሏቸው በዲስክ እና በድረም መሀል ማለት ነው። ስለዚህ ለኋለኛው ድረም ብሬክ ነው፣ የፊተኛው ደግሞ ዲስክ ብሬክ ተገጥሞላታለች መኪና ፊውል ኢኮኖሚዋን እንመለከታለን። ፊውል ኢኮኖሚዋ የዚህሽ መኪና በአማካይ 19 ኪሎ ሜትር በሊትር መጓዝ ትችላለች። ፊውል ታንክ ካፓሲቲዋ ደግሞ 37 ሊትር ሲሆን ማክሲመም ወይም ማይሌጅ ሃይዌ ላይ ሲሆን ግን እስከ 21 ኪሎ ሜትር በሊትር መጓዝ ትችላለች ይህች መኪና ማለት ነው። በተለይም በኢትዮጵያ ውስጥ ጸዴ የምትባል መኪና ናት። ለድሃ የምትሆን መኪና ናት። ብዙ ሰዎች እንግዲህ ገዝተው የተለወጡባት መኪና ናት። ለራይድም አገልግሏ ደግሞ በጣም ጥሩ አድቫንቴጅ ነው። ሌተስት የሆነው ቨርዥን ለራይድም ያገለግላል ማለት ነው። የተከበራችሁ የቻናል ቤተሰቦች እንግዲህ እየነገርኳችሁ የምገኘው ስለ ሱዚኪ ኤቭሪ ነው። ሱዚኪ ኤቭሪን ደግሞ ከሚሊየን በታች እንዴት ነው የምታገኟት የሚለውን ነው እየነገርኳችሁ ያለው። አሁን ወደ ዋጋዋ ልምጣላችሁ በ900 ሺህ ብር ለምሳሌ 2006 ሲልቨር የሆነች መኪና ልታገኙ ትችላላችሁ። በዚህ ሰዓት ማለት ነው፣ እሱም መነሻው ዋጋ ነው። ድረድራለው ተደራድራችሁ ከ700 ሺህ እስከ 800 ሺህ መኪና ልትገዟት ትችላላችሁ። አብዛኞቹ መኪኖች ጥሪያቸው 1 ሚሊዮን 200 ሺህ እና 1 ሚሊዮን 100 ሺህ ነው፣ ጥሪያቸው ማለት ስለዚህ ክርክር ሰላለው አሁን ለሽያጭ ከቀረቡት ለምሳሌነት ብጠቅስላችሁ ሱዙኪ ኤቭሪ ዋጎን 2006 ሲልቨር የሆነችው ማለት ነው። አሁን ላይ 900 ሺህ የጠራ ፕራይቬት ሴለር አቃለሁ ማለት ነው። ስለዚህ መታችሁ እንድትገዙኝ አይደለም፣ ራሳችሁ አጣርታችሁ መግዛት ትችላላችሁ። ግን አማራጩን ለእናንተ ነው ማሳያችሁ ያለሁት። እንደዚህ አይነት ስራ ይህንን ግዙ ማለላችሁ፣ ለምንድን ነው አብዛኞቻችሁ ደላ ላይ የመሰልኳችሁ እንትን ስለምታደርጉ ነው። እኔ ሰጀስ ብቻ ነው የማደርጋችሁ። ሌላ በ2000 ሞዴል ከሚሊየን በታች ልታገኙ ትችላላችሁ። ሱዚኪ ኤቭሪ ቫጎን በ2001 ሞዴል ታገኛላችሁ። በ2012 ራሱ ከሚሊየን በታች ይገኛል። በ2011 እንደዛው ከሚሊየን በታች ይገኛል። በይበልጥ ግን ከ2000 አንስቶ እስከ 2005 ያሉትን ሱዚኪ ኤቪዎች ፈልጋችሁ ባገለገሉት ብትጠይቁ በእርግጥም በእርግጥም ከሚሊየን በታች ብቻ ሳይሆን በ500 ሺህ ስድስት መቶ ሺህ እንዲሁም ከዛ በታች መኪኖቹን ልታገኟቸው ትችላላችሁ ማለት ነው። በብዛት ይገኛሉ እነዚህ መኪኖች። ስለዚህ ማይሌጃቸው ሰፋ ያለ ነው፣ የድሮዎቹን ማለት ነው። ሌላው ከዚሁ ጋር አያይዤ የምነግራችሁ እነዚሁ መኪኖች በአዲሱ በ2024 ሞዴል ስንት ነው የሚሸጡት የሚለው ልንገራችሁ። አሁን ላይ በአዲስ ኒው ብራንድ ኒው የሚባሉት እነዚህ መኪኖች 2 ሚሊዮን 50 ሺህ ብር ነው እንግዲህ እየተጠየቀባቸው የሚገኘው ማለት ነው። የ2024 ሞዴሎቹ ብራንድ ኒው የሚባሉት ማለት ነው።